በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳቸው የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የጻድቃን የሰማዕታት ወዳጆች እንደምን ላይ ሰዓት ደረሳችሁ። እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። የጻድቁ አባታችን የአባ ኪሮስ ዞራዊ ክብረ በዓል ስለምንድን ነው የምናክብረው? እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ እንማማራለን። ጻድቁ አባታችንስ ማናቸው? ምን ምንድን ነገርስ አድርገዋል? የሚለውን ደግሞ በጥቂቱ መመልከት ያስፈልጋል። ጻድቁ አባታችን አባ ኪሮስ አባታቸው ንጉሥ ዮናስ ይባላል። እናታቸው ደግሞ አንስራ ይባላሉ። የቀደመ ስማቸው ዲላሶርን በታሳ ስምንት ቀን ጻድቁ አባታችን ተወልደዋል። በስምንት ዓመታቸው የዘላለማዊውን የእግዚአብሔርን መንግሥት ሽተው ወደ አባ በብኑዳ ገዳም ገብተዋል። እስከ አስራ ሰባት ዓመታቸው ረዳት ሆነው እያገለገሉ ስራተ ምንኩስናን ከተማሩ በኋላ የምንኩስናን ማዕረግ ተቀብለዋል። ስለ እግዚአብሔር ፍርድ እንዲሁም ስለ ሰው ልጆች ይቅርታ አርባ ዓመት በመሬት ላይ ተኝተው ሥጋቸው ከመሬት ጋር ተጣብቆ ሳር እስኪበቅልበት ድረስ ጸልየዋል። ወንድማቸው ቴዎዶስዮስ በነገሰባቸው የመጀመሪያ ዓመታት በቤተ መንግሥቱ ዙሪያ ግፍ በስቶ ነበረና አቡነ ኪሮስ ከኃጢአት ለመራቅና ለጌታ ለመገዛት አህጉር አቋርጠው ወደ ግብፅ ገዳመ አስቄጥስ መጡ። ታላቁ ንጉሥ ቴዎዶስዮስ እሳቸውን ይፈልግ ነበረ። ነገር ግን ያገኛቸው አልቻለም። ይባስ ብሎ የንጉሡ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። አቡነ ኪሮስ በገዳም ውስጥ የታላቁ አቡነ በብኑዳ ደቀ መዝሙር ሆነው ለዘመናት ቆይተዋል። ታዲያ በብኑዳ አንበሳ በበላው ጊዜ በጣም አዝነው ጌታችንን ስለምን በላው ብለው መሬት ላይ ወድቀው አለቀሱ። ተወደቁበት መሬት ላይ ሳይነሱ ለአርባ ዓመታት አልቅሰዋል። በዚህ ምክንያት ግማሹ አካላቸው አፈር ሆኖ ሣር በቅሎበታል። ይህንን የተጋድሏቸውን ይህንን ልመናቸውን የተመለከተ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ምክንያቱን ነግሯቸዋል። አካላቸውን እንደነበረ መልሶላቸዋል። አንድ ቀን ታዲያ ጻድቁ ለቅዱስ በብኑዳ ሞት ምክንያት የሆነው መነኮስ ታንቆ መሞቱን ሰምተው በጣም አዘኑ። ስዋዬ ገብተው ፍጹም አልቅሰው ከጌታችንም አማልደው የዚያን ኃጥ ነፍስ ከሲኦል አውጥተዋታ ዛሬም ከተያዝንበት የኃጢአት ባርነት ነፃ ያውጡን። በረከታቸው በሁላችን ላይ በሌላ ጊዜ ደግሞ ኃጥኣን የሞሉበት አንድ ገዳም በግብፅ ነበርና መቅሰፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸው ተመለከቱ ጻድቁ። በዚህም ምክንያት ለሰላሳ ዓመታት አልቅሰው ሙታኑን አስነስተው ንስሐ ሰጥተው ገዳሙን የጻድቃን ሕይወታቸውን የፍቅር አድርገውታል። ጻድቁ እመቤታችንን ከመውደዳቸው የተነሳ በስዕሉ ፊት አብዝተው ይሰግዱና ያለክሱ ነበረ ማምላክም ተገልጣ ትባርካቸው ነበረ። ከዚህ በኋላ ወደ ምዕራብ አቅጣጫ ሂደው ለአምሳ ዓመታት ማንንም ሳየው ተጋደሉ። ጌታችን ኢየሱስ ክርስቶስ ስለ ስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው ነበረ። ቁጭም ብሎ ያወራቸው ነበረ። በመጨረሻ ጌታ አእላፍ መላእክትን፣ ጻድቃን ሰማዕታትን፣ እመቤታችንን እና ቅዱስ ዳዊትን አስከትሎ ወረደ። ቅዱስ ዳዊት ቀርቦ በበገና እየደረደረላቸው ከዝማሬ ጣዕም የተነሳ ነብሳቸው ከስጋቸው በፍቅር ተለየች። ስጋቸውን አባ ባውማ ቀበሩት። አባቶቻችን አንገታቸውን ለሰይፍ አሳልፎ ይሰጡት፣ ቁልቁል ተዘግዝቀው የተሰቀሉት፣ በመጋዝ የተሰነጠቁት፣ በወፍጮ ድንጋይ የተፈጩት ይህችን ቅድስት ሃይማኖት ስላወቋትና ላለመካድ ብለው ነው። ታዲያኛ እናውቃት ዘንድ ደግሞ ዛሬ ላይ ሆነ ልንማር ያስፈልጋለን። ይህንን ካደረግን አንክድም አንስትም ማለት ነው። ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቱን መጫን ይኖርባችኋል። የጻድቁ አባታችን በረከታቸው፣ ረድኤታቸው ሁሉ በሁላችን ላይ ይደርብን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።